ጊዜ አሁን እንደዚህ መቆም አለብሽ። ፍጥነት ተቀይሯል መቆም አለብሽ። የቆምሽው እራሱ አቋቋም ሳይነት ምናምን አሪፍ ነው፣ ግን ምን ሆነሻል? መኪናሽ ወደ ተጠግቶ ወደ ወደፊት አሪፍ ላይ ነው የቆምሽው ወደ ሌፍት አልተጠቀምኝ መስመር መስመር ውስጥ ነው፣ ግን በጣም ክሎዝ ነው። ስለዚህ እሷን ለምን ብሬክ ስትይ እንዲንዲ ትያለሽ አይበል። በቃ ሴንተሬሽን ይዘሽ አሁን ማረፍ መጣ ስትሬት አሁን እንደ ለማጅ አይደለም። የምነጁ በቃ ልምድ እንዳለው ሲሆን ሴትዮዋ እሱ ቆማ አይደል? ስፔስ ከሌለሽ፣ እሺ ከሌለሽ አትገቢም። ስለዚህ ግን ስፔስ ከሌለሽ ይሄ ሞልቶ እዛ ጋር አሁን ከነጭ ኋላ መቆም የለበትም ሌላ መኪና

እሺ አሁን አንቺ የምነጁ ስንት ነው? አምሳ ነው። ለምን ጋቡ አምሳ ነው ማለት ነው። ከሌሎቹ ወጪ ቀጥታ ነው የምንሄደው። አንወጣም። ብንወጣ ምልክት እናሳያለን። ኧረ ሪላክስ በቃ ምርጥ ነው እየሰራሽ። አለ ብነግርሽ እስትረስ ስለምትሆኝ ይሄ ነው የሚሰሩት ሆነ ምንም ይያረቁ አይደለም። ድንገት ግራ ከገባሽ ነው። ሪላክስ በቃ እዛ መስመ መንገ ሰፈር ውስጥ ነገር ነው። አሁን እሱ ስላልተወ ነዳጁ ብሬክ ላይ ሲይዝ እጅሽ ከዚህ መኪና ይገባብሻል፣ አለ መኪና ቀጥታ

ያስገባሻል። ይሄ መንገድ ራሱ ምርጥ ስራ አይነሽ። ግን እንዳልኩሽ ነው፣ እዚህ እዛ ማየት አለበት። እዚህ ሲሆን እዛኛው መስመር ላይ ነው የምንገባው ወደ ራይ ነው ሲቆም ችግር ተመርጠ ነው ያረጁ። ያንቺ ስህተት አይደለም። ከመኪናው ጋር ለመግባባት ነው። በጣም በቃ ስታይ ታጣፊ አንዱ መስመር ብቻ ነው። ወደ ራይት ታጣፊ ሁለቱ መስመር ይወስዱሽ። ፍሬ ብሬክ ብሬክ፣ እንዴት ነው ፍሬው? እንደፈራሽው አይደለም።